የብልጽግናው መንግስት በባህር ዳር አዲስ ሴራ እየጎነጎነ እንደሆነ ታውቋል። ይህንን የተመለከተ መረጃ ወደ እናንተ ይደርሳል። የአገዛዙ ወታደራዊ ኃይል እየፈረሰ ነው ተብሏል። በርካታ ቁጥር ያለው ሰራዊት ፋኖን ተቀላቅሏል። ዝርዝሩን ይዘናል። በተለያዩ የአማራ ግዛቶች በተካሄዱ ውጊያዎች ፋኖ የበላይነቱን እንደያዘ ተሰምቷል። ከተሞችንም በቁጥጥር ስራ ውሏል። የጦር ግንባር መረጃዎችን እናስደምጣቸዋለን። በመቀሌ ሌላ ውጥረት ተከስቷል። ወደ ጦርነት እንዳያድግ ተሰግቷል። አየር መንገዱ በረራ አቋርጧል። ዝርዝሩን በቆይታችን ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች፣ ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ቆሞ ለማውረድ የተቸገረው አብይ አህመድና የእርሱ መንጋ በዛሬው ዕለት በባህር ዳር ከተማ ላይ ከፍተኛ የባንክ ዕዳ ያለባቸውንና የስርዓቱን ገንዘብ የተሸከሙ ግለሰቦችን ሰብስበው ሲዝት መዋሉ ተሰምቷል። ዋናው ዓላማው በጫካ ለከረሙ የእነርሱ ሰዎች የእንኳን ደህና መጣችሁ አቀባበል ለማድረግ ሲሆን የዕዳ መክፈያ ጊዜ ተራዝሞላቸውና መናጆ ሳንቲም ተደጉመው የአማራን ሕዝብ የህልውና ትግል ለመቀልበስ የስርዓቱን የበለጠ ተባባሪ እንዲሆኑ ለማድረግ ነው ተብሏል። ድሮንና ታንክ ያልበገረውን ፋኖ መናጆ ሳንቲም አያሸንፈውም ያለው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቃል አቀባይ ፋኖ ማርሽ ፀሐዩ፣ በስም ጠቅሰን ለህዝብ አሳውቀን ተናጥላዊ እርምጃ ከመውሰዳችን በፊት ለራሳቸው ጥንቃቄ እንድታደርጉ እንመክራለን ብሏል። የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ በጉድባ ሰቀላ ግንባር ባደረገው አውደውጊያ የአገዛዙ የአገዛዙን ዙፋን ጠባቂ ሰራዊት አሳፍሮ መልሶታል። የአገዛዙ ኃይል ኢላማ የደጋ ዳሞት ብርጌድ ሻለቆች የቀጠና ቅያሪ በሚያደርጉበት ቅስፈት ሊፈጠር ይችላል ብሎ ያሰበውን ክፍተት ተጠቅሞ የወገን ወታደራዊ ካምፖችን የማቃጠል የማውደምና የመዝረፍ ቢሆንም ተናዳፊ ተርቦች የሆኑት የደጋ ዳሞት ብርጌድ ታዶ አንተነሽ ሻለቃ አባላት ልዩ ስሙ ወበር ገብርኤል፣ በሩ ሚካኤል እና ሰፈር ተራራ ተብሎ በሚጠሩ ስፍራዎች ላይ ባደረጉት አውደ ውጊያ በዙ 23 ጭምር ታግዞ የመጣውን የአብይ አህመድ ዙፋን ጠባቂ ሰራዊት ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈረስ ቤት ከተማ ውስጥ እንዲመለስ አድርገውታል። በአውደ ውጊያውም ላይም ከ15 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት አባላት ሙትና ቁስለኛ የሆኑ ሲሆን፣ በፋኖ በኩል ምንም አይነት ሰብአዊም ሆነ ቁሳዊ ኪሳራ አልደረሰም። የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ ከሰሙኑ ማለትም በስምንት ቀናት ውስጥ ብቻ ከአገዛዙ ሰራዊት ሶስት መደበኛ ውጊያዎችን አድርጎ ይህ ነው ተብሎ የሚጠራ ጉዳት ሳይደርስበት በጠላት ላይ ከፍተኛ ጉዳት ማድረሱ የሚታወስ ነው። ለሁለት ቀናት የተካሄደውና ሰፊ ቀጠና ያካለለው አውደውጊያ በፋኖ ድል አድራጊነት መጠናቀቁ ተነግሯል። የአገዛዙ ኃይሎች ባለፉት ቀናት ተሸንፎ የወጣባቸው ቀጠናዎችን መልሶ ለመያዝ በተለያየ አቅጣጫ ያደረገው ስምሪት በድጋሜ ሽንፈትን አከናንቦታል ተብሏል። ከአርማጭሆ ወደ ጃኑራ የገባው ኃይል በራስ አሞራ ውብነ ሶስተኛ ኮር፣ ሰሜን አምባ ራስ ክፍለ ጦር፣ ዘራይ ክፍለ ጦርና ራስ ደጀን ክፍለ ጦር በተወጣጡ ጥምር የብርጌር ነበልባሎች ተደቁሷል። ከጠገዴ ወደ አጀሬ የተጓዘው የብልጽግና ተላላኪ ኃይልም በጎቤ ክፍለ ጦር የጥልቀቱ ቅጣት ተቀብሏል። ከዳባት ወደ አጅር የወረደው የስርዓቱ ሰራዊት በራስ አሞራ ውብነ ሶስተኛ ኮር ከስድስተኛ ክፍለ ጦር ማለትም ከሰሜን ብርቅዬ ክፍለ ጦር፣ ከአያሌው ብሮ ክፍለ ጦር፣ ከራስ ደጀን ክፍለ ጦር፣ ከድብ ጠለምት ክፍለ ጦር፣ ከጭና ክፍለ ጦር፣ ከሰሜን አምባራስ ክፍለ ጦር በተወጣጡ ተርዋሪ ተተኳሾች አገዛዙ ተቀጥቅጧል። በተጨማሪም የሰሜን ብርቅዬ ክፍለ ጦርና ዘራይ ክፍለ ጦር ሸጋ ውበቱ ብርጌድ በተሰራ ጥምር የከተማ ኦፕሬሽን በአገዛዙ ስር የነበረችውን ዳባት ከተማ በመግባት የብልጽግናን ተላላኪና ባንዳ ማጽዳቱ ተሰምቷል። ሌላው ግዙፍና መመኪያ የሆነው የጎንደር የበጋሻው ክፍለ ጦር በአርበኛው ወርቁ ዘገየ መሪነት አምባ ጊዮርጊስ ከተማን በቁጥጥር ስር አስገብቶ ዘርፈ ብዙ ኦፕሬሽን እያካሄደ ነው ተብሏል። ሙሉ የሚሊሻ አባል የተበተነበት አስደናቂ ጀብዱ ተሰርቷል። ዘንገና ብርጌድ የዓመቱ ልዩ የሆነ ወታደራዊ ኦፕሬሽን አከናውኗል ነው የተባለው። የብልጽግና ሚሊሻ በትሊሊ በግዙፉ ሶስተኛ ጎጃም ማጎምድር ክፍለ ጦር ዘንገና ብርጌድ ከትሊሊ ወደ ሽንዲ መታጠፊያ ልዩ ስሟ ወንጀላ የተባለች ቦታ ላይ ዛሬ ከሌሊቱ 11 ሰዓት ጀምሮ በተደረገ ከበባ በቦታው የተመደበው ሁሉም ባንዳ ሚሊሻ ለወሬ ነጋሪ ሳይተርፍ የአዛዦችንም የስልጣን ጥምም ሳያረካ እስከ ወዲያኛው ተሸኝቷል። በህይወት የተረፈውም ተበትኗል ነው የተባ የተባለው ሻምበል እውነቱ የተባለ የትሊል ከተማ አስተዳደር የጸጥታ ኃላፊን ጨምሮ አርናፊ አመራሮችን እስከ ወዳኛው ተሸኝቷል ተብሏል። በአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አጎ ምድር ክፍለ ጦር ስር የሚገኘው አስር አለቃ ኤፍሬም አጥናፉ ብርጌድ በበኩሉ ባካሄደው ተጋርሎ 48 የመንግስት ኃይል መግደሉን አስታውቋል። ሙሉ ቀን በፈጀው ውጊያ ከ48 በላይ የሚሆኑ የአገዛዙ ወታደሮች ሲገደሉ፣ 36 የሚደርሱት ደግሞ መቁሰላቸው ነው ከክፍለ ጦር የተገኘው መረጃ የሚያመለክተው ይህ ብርጌድ በአንድ ሳምንት ውስጥ ለአምስተ ጊዜ ያደረገው ተጋድሎ ሆኖ በድል ተጠናቋል። በዚህ አውደ ውጊያ በፋኖ በኩል ምንም አይነት ቀላልም ይሁን ከባድ ጉዳት አልደረሰም ተብሏል። ሀገርን፣ ህዝብን አስተዳደራለሁ ለልማት ለሰላም ተጋለሁ የሚለው መንግስታዊ ገዳይ ወንበዴ ቡድን ትምህርት ቤትን ለምሽግነት እየተጠቀመ የትውልዱን መሰረተ ልማት ለጦርነት መገልገያ እያደረገ እያወደመው ይገኛል። በተወሰደው እርምጃ የባንድ አመራር ቤተሰቦች በሙሉ ማቅለብ ሰዋል። ድሉ ጅምር ነው። አጠናክረን የምንቀጥል ይሆናል ብሏል። የቲሊሊ ዘንገና ብርጌድ የህዝብ ግንኙነት

የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥለዋል። በትላንትናው ዕለት ብቻ 23 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎጃምን የተቀላቀሉ ሲሆን ከነዚህ መካከል በአድማ ብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ እንደሚገኙበት ለማረጋገጥ ተችሏል። የአድማ ብተና አባላቱ የኦህዴድ ተላላኪ ለሆነው የብአዴን ቡድን በማገልገላቸው ተጸጽተው የበደልነውን ህዝብ እንክሳለን ሲሉም ቃል ገብተዋል። አማራ በአንድ ሲቆም ነው የተደቀነበትን አደጋ መክት የሚችለው የሚሉት የአድማ ብተናና ሚሊሻ አባላቱ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለበአዴን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪ አቅርበዋል። በሌላ ቀጠናም የአገዛዙ አሽከር ሆነው ሲያገለግሉ የነበሩ ሰራዊቶች የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦርን ተቀላቅለዋል። ሁለት ሚሊሻ ከነ ሙሉ ትጥቃቸው አብራጂት ብርጌድን፣ ሁለት መከላከያዎች ከ57ኛ ክፍለ ጦር አንበር ከተማ በመውጣት አንድ ስናይፐርና አንድ ክላሽ ከነ ሙሉ ትጥቃቸው ይዘው ተርላጓሉ ብርጌድን ተቀላቅለዋል በተመሳሳይ በላይ ዘለቀ ስምንተኛ ክፍለ ጦርን ሁለት መከላከያ ተቀላቅለዋል በሸበልበረንታ ወረዳ የሚገኘው የአገዛዙ ኃይል እየፈራረሰ ነው አወላየነው የደቡብ ተወላጅና መለሰ ጸጋዬ ማዕከላዊ ጎንደር ተወላጅ የሆኑት 403 ኮር 57 ክፍለ ጦር 3 ሬጅመንት 2 ጥቁር ክላሽ መሳሪያ ከነተ ተኳሹ እያንዳንዳቸው 220 ጥይት በመያዝ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦርን ሽፈራው ገርባው ብርጌድን ተቀላቅለዋል ስራ ያቆሙ የመቀሌ የፍትህ አካላት የደህንነት ስጋታችን ተባብሷል ሲሉ ገለጹ። በክልሉ የተፈጠረውን የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መጥቷል ብለዋል። በመቀሌ ከተማ የሚገኙ ፍርድ ቤቶች ከግንቦት 11 ቀን 2017 ዓ ም ጀምሮ ስራ አቁመዋል። በክልሉ የተፈጸሙ ከባድ ወንጀሎችን ለማየትና ፍትሐዊ የፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላ ስለሌለን የሚመለከተው አካል መፍትሄ ያበጅልን የሚል ጥያቄም አቅርበዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የተናገሩ የመቀለ ከተማ የአንዱ ክፍለ ከተማ ዋና አቃቤ ህግ፣ በክልሉ የተፈጠረው የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መጥቷል ሲሉ ገልጸዋል። ከለላ ያስፈልገናል፣ ስርዓት አልበኝነት ተፈጥሯል ያሉት ዋና አቃቤ ህጉ የከፍተኛ ባለስልጣናት ዘመድ አዝማድ ፍርድ ቤት ሲቀርቡ የፍርድ ሂደቱን ለማዛባት ከማስፈራራት እስከ ሁከት መፍጠር ይሄዳሉ ሲሉ ተናግረዋል። ግንቦት 8 ቀን 2017 ዓ.ም የተፈጠረውን ክስተትም እንደ አብነት አንስተዋል። በዕለቱ ሲታይ በነበረው የፍርድ ሂደት በክልሉ የጸጥታ ኃይል ውስጥ የሚገኙት ባለስልጣን ልጅ በነፍስ ማጥፋት ወንጀል ተጠርጣሪ ሆኖ መቅረቡን በመግለጽ ይህንንም በፍርድ ስርዓቱ ላይ ተጽዕኖ አስከትሏል ብለዋል። የብሪታንያ አየር መንገድ ኤርዌይስ ወደ እስራኤል የሚያደርገውን በረራ እስከ ሰኔ መጨረሻ አቋረጠ። አየር መንገዱ ይህንን ውሳኔ ያሳለፈው ከየመን ሁቲዎች ወደ እስራኤል የሚወነጨፈው የባላስቲክ ሚሳኤል ስጋት በመደቀኑ ምክንያት ነው። እስከ ሰኔ መጨረሻዎቹ በረራ ማቋረጡን ያራዘመው አየር መንገዱ ከብሪታንያ ወደ እስራኤልም ሆነ ከእስራኤል ወደ ብሪታንያ በረራ አይደረግም ብሏል። ቀደም ሲል ሁቲ ሃይፐርሶኒክ ባላስቲክ ሚሳኤል በማስወንጨፍ ቤቴል አቪቭ አቅራቢያ የቤንጉሪዮን አየር ማረፊያን ማጥቃቱና ስምንት ሰዎች መጎዳታቸው ይታወቃል። በዚህም የብሪታንያን ጨምሮ የበርካታ ሀገራት ግዙፍ አየር መንገዶች ጉዟቸውን ለመሰረዝ ተገደዋል። አርብ ሁቲዎች በ24 ሰዓት ውስጥ ሶስተኛውን ሚሳኤል ወደ እስራኤል ማስወንጨፋቸው ደግሞ የአገራቱ ስጋትን ከፍ አድርጓል። እስራኤል ሚሳኤሎቹን በአየር መከላከያ ስርዓቶች አየር ላይ አክሽፋለሁ ብትልም ሁቲዎች ስጋት በአየር መንገዱ ላይ ደቅነዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ከእንግዲህ የቤን ጉሪዮን ዓለም አቀፍ አየር ማረፊያ ደህንነት እንዳይሰማው እናደርጋለን ማለታቸው አይ ዘነጋም እድ ብላክ ላይን ሚዲያ ቤተሰቦቻችን፣ ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ የሆኑ ሰናይ ጊዜ